ስሜ ዶክተር ዳዊት ግደ ይባላል። የአይን ስፔሻሊስት ና የአይን ንቅለ ተከላ ወይም ኮርኒያ ስፔሻሊስት ነኝ። የምሰራው በቅዱስ ጳውሎስ ሆስፒታል ና በዋጋ አይን ሕክምና ማዕከል ነው። የአይን ብሌን እንግዲህ ሁሉም ሰው እንደሚያውቀው በጣም በቀላሉ ሊጎዳ የሚችል እይታችን በጣም አስፈላጊ የሆነ ነገር ነው። የአይን ብሌን በተለያየ አይነት መንገዶች ሊጎዳ ይችላል። በተፈጥሮ የችግር የአይን ብሌኑ ኖሮበት ሊፈጠር ይችላል። እንደዚሁም ደግሞ በተለያየ አይነት ምክንያት የአይን ብሌኑ ሊጎዳ ይችላል። ለምሳሌ የተለያዩ ጥቃቅን ተዋሳን ወይም ባክቴሪያ፣ ቫይረስ የምንላቸው ይህንን የአይን ብሌናችንን ሊያጠቁ ይችላሉ። በአደጋ ምክንያት ብሌናችን ሊጎዳ ይችላል። በውሃ አቅርቦት አለመኖር እና የእውቀቱ ማነስ የተነሳ ብዙ ዜጎቻችን በትራኮማ ምክንያት አይን ብሌናቸው ተጎድቶ አይነስውር ይሆናሉ ማለት ነው። የቫይታሚን ኤ ጥረት፣ እንዲሁ እሱ ደግሞ በጣም ህፃናቶችን ነው በተለይ የሚጎዳው የአይን ብሌን ጠባሳ ሊጥል ይችላል ማለት ነው ይህም በተገቢ ሁኔታ ቶሎ በፍጥነት ቢታከም የጉዳቱን መጠን መቀነስ ይቻላል። ምልክቱ እንግዲህ ብርሃን መፍራት፣ መቅላት፣ እይታ መቀነስ እነዚህ ነገሮች ናቸው። እነዚህ ነገሮች በሚታዩብን ጊዜ ፈጥነን ወደ ሕክምና ቦታ መሄድ ይኖርበታል። በተቻለ መጠን የአይን ሕክምና የሚሰጥበት ቦታ ላይ መሆን አለበት። በተገቢ ሁኔታ ከታከመ ሊደርስ የሚችለውን ነገር ወደ ኋላ መመለስ ይቻላል ማለት ነው። ህክምናው ልክ እንደ ምክንያቱ ይለያያል። አሁን ለምሳሌ ኢንፌክሽን በተለያየ ተዋሳያን ብሌኑ ከተጎዳ ያንን ተዋሳያን የሚገድል የተለያየ አይነት ጠብታዎች አሉ። በእነሱ በመታከም ሊደርስ የሚችለውን ነገር ወደ ኋላ መቀልበስ ይቻላል ማለት ነው። ግን በጊዜ ካልታከመ ብሌኑ ስለሚጎዳ ጠባሳ ስለሚጥልበት የተፈለገውን ውጤት ማግኘት ይችላል ማለት ነው። ስለዚህ በቶሎ ህክምናውን የማግኘት ሁኔታ መኖር አለበት። ሌላው ደግሞ እንደ ችግሩ አይነት ትራኮማውን በመድኃኒት ማከም ይቻላል። እንደዚሁም ደግሞ በትራኮማ ምክንያት ፀጉር ወደ ውስጥ እያደገ ብሌኑን ስለሚባጥጠው በኦፕራሲዮን በማድረግ የአይን ብሌኑ ላይ ሊደርስ የሚችለውን ጠባሳ መቀልበስ ይቻላል። መከላከል በጣም ጥሩ ነገር ነው። ምክንያቱም አብዛኛው ከሰማንያ በመቶ በላይ የሚሆነው ነገር መጀመሪያውንም ልንከላከለው በምንችለው ምክንያት ነው። የአይን ብሌን ጠባሳ የሚከሰተው ትራኮማን ለብቻው ብንወስድ ህብረተሰቡ የግል ንጽህናን የፊት ንጽህና መጠበቅ የአይን ንጽህናን በመጠበቅ ነው መከላከል የሚቻለው፣ ማለት ነው። አመጋገብ ሁኔታን በመቀየር ቫይታሚን ኤ የያዙ ምግቦች እንዲወስዱ ማድረግ፣ ቫይታሚን ኤ በማደል ልጆችን በዚህ አይነት ሁኔታ ሊደርስ የሚችለውን መከላከል ይቻላል። ሌሎች ተጨማሪ ተጓዳኝ የሆኑ ችግሮች ከሌሉበት ያ፣ ብሌን በጠባሳ የተያዘው ብሌን ተቀይሮ ከሌላ ሰው ከአይን ባንክ በሚገኝ ብሌን ተቀይሮ ያ ሰው ተመልሶ እይታ ሁኔ ማግኘት እድል ይኖረዋል ማለት ነው። ህብረተሰቡም የአይን ብሌን ልክ ደም እንደሚለገሰው አይን ብሌን ተለግሶ የወገንን መርዳት ስለሚችል ይሄ ደግሞ ለየት የሚያደርገው ምንድነው፣ የአይን ብሌን ሁሉም ሰው የተወሰነ እዚህ ምድር ከቆየ በኋላ መሞቱ አይቀርም እና በሚሞትበት ጊዜ ጥሩ ነገር መስራት ይችላል ማለት ነው። አንድ ሰው በ24 ሰዓት ሊበላስ የሚችል ነገርን አንድ ወገኑን ግን ብርሃን እንዲያገኝ ማድረግ ይችላል እና ይሄ በስፋት በግንዛቤ ደረጃ በህብረተሰቡን ማስተማር ያስፈልጋል። እነዚህ ነገሮች ካሉ በአይን ብሌን ጠባሳ የሚመጡ የተያዙ ሰዎችን ቁጥር በመቶ ሺህ ሰዎችን በብዛት መርዳት ይቻላል ማለት ነው።